ስለ ሀይሚና ቡራ አንዳንድ ነገር ይዤላችሁ መጥቻለሁ ቤተሰብ። በመጀመሪያ ግን ይህ አንድ ክንድ የሆነ ሰውዬ ሀይሚ ከህይወቷን ብታስወጣውም እሱ ግን እየተርመጠመጠ ምንም ሊወጣላት አልቻለም። ዛሬም በስሟ ለሀይሚ ዘፈን ዘፍኖላታል። የኛ ሳባን ችነሽ የኛ ካላስ ታውሽኝ እንደዋን ከርክሉ ቃልት ሲር ቤት ያስገባና ከመቸ ጀምሮ ነው ኃይም አካል የሆነችው? ሆነቹ እንደው ና ዳናዊት ግን ምን ይሻላቸዋል? በተለይ አንዳንድ አንድ የኢትዮጵያ ወጣቶች በፍልጥ ነበር እግራቱን ሳብሮ ሰብሮ ቤት ውስጥ ማስቀመጥ የዚህን ያል ውሸትና ውርደት መዋረድ ምን ይሉታል? በመጀመሪያ ስለ ዳናዊት ነው ማውራት መፈልገው። ደሞ የስማቸው መመሳሰል ማጣቋቃላቹ ከዚህ በፊት የብሩኬ የዱሮ ፍቅረኛው ነይ ብላ ላይ የምሰራ ልጅ አንድ የተሳበርኩ አንድ ያኪምቤ ብዙ ነገር እያለ ቪዲዮ ትሰራ ነበረ። እና እኔ አምጥቼ ዩቱቤ ላይ ምንም ነገር ስለ እሱ አልተናገርኩም። ምክንያቱም የልጁን ስም እያጠፋች ስለሆነ አልቀረባትም። ድሮ ብሩኬ ፍቅረኛ ነበረው። ለዛውም ደግሞ እንዳንች አይነት ማለት ነው አደለም? እና አይችን ተክላ የነበር ሳልፋት የነበረው ዛሬ ግን ማለፍ አልቻልኩም። ቪዲዮዋቸውን ሳይ በጣም ነው ያበሳጭኝ። ምን አስፈለገ ይህን ያህል ውሸት፣ ይህን ያህል መቀደድ? ለዛውም ደግሞ ሃይማኖት ቦታ ላይ ሄዳችሁ ለብሩኬ ልትጸሊ፣ ገዳም የገባሹ አደለ? ለብሩኬ ልትጸሊ እንዳይታሰር? ዛሬ ነው የሰማሹ እንደሚታሰር እንደተከሰሰ ዛሬ ነው የሰማሹ? የት ነበርሽ በመጀመሪያ? ዛሬ ነው ቪዲዮዋቸውን ያየሽው? ወይንስ ደግሞ ምንድን ነው? እሺ ከዚህ በፊት ዋሽታችኋል። የብሩኬ ፍቅረኛ ነው ብለሽ መጥተሻል። ብሩኬ ደግሞ ፍቅረኛ እንደሌለ ሁላችንም እናውቃለን። ገና ጩጮ ሆኖ ነው ወደ ዩቱብ የመጣው። ገባሽ አደለ? ይህንንም ዝም ብለን እንዳላየ አይተን አልፈናል። እንዴት ብትጠግቡ ነው በሃይማኖታችሁ የሚቀልዱት ቤተክርስቲያን ሄዳችሁ ለዛውም በመዝሙር እያቀናበራችሁ ይህን ህል ውሸትና መቀደድ እዚ ጋር የብሩኬን ስም ማጥፋቱ እሺ ብለን ዝም ብለናል እሱ ዝም ካላችሁ በሚል ማለት ነው ግን ደግሞ በሃይማኖት ስቀልዱ በጣም ያማል የራሳችሁ ሃይማኖት ሆኖ ለመሸቂያ ብላችሁ ዩቱብ ላይ ለመፈመስ ብላችሁ ለብሩኬ ጸሎን ላረግለት ገዳም ገባሁ ለብሩኬ እንደዝልልለት አረባክሽ ተይ እንጂ እያረፍሽ እያረፍሽ ውሃ መጠጣት ትችላለች ገባሽ አደለ በመጀመሪያ ደረጃ ወጣት ሆናችሁ የዚህን ያህል መዝቀጥና መውረድ በጣም ነው የሚደብረው በጣም ማለት ነው የዚህን ያህል ውሸት በጣም ያስጠላል ሲገን ሲጋነን ማለት ነው ኦኬ አትስሩ አደለም መስራት ትችላላችሁ ግን በሃይማኖት እየቀለዳችሁ እየማላችሁ ቤተ ክርስቲያን ውስጥ ሆናችሁ በብሩኬ ስመነግድ አደለም ገባ አደለ ገባችሁ አደል እና በጣም ስለተበሳጩ ነው። ቤተሰቦቼ ደግሞ አሁን ዳናዊት ነው ስሟ። የዚህ የአንድ ክንዱም ስም ደግሞ ዳኒ ነው። ሁለታችሁም የተመጠመጣችሁ ከእነዚህ ልጆች ህይወት ውስጥ ውጡ። ከሰራችሁ ደግሞ በስርዓት ስሩ። የጨረቃ ፋሚሊ ያበረታታችኋል። የዚህን ያህል እኛ ምንም ማናቅ ነው እንዲምንመስላችሁ? እንዲ በደንብ እናቀለን፣ ጠንቅቀን አበጥረን መንጥረን ግን ሁሉንም ነገር እዚህ ጋር መተን። ከተናገሩ ሆድ ባዶ ይቀራል የሚባል ነገር አለ። ገባችሁ አደለ? የዚህን ያህል ውሸት አያስፈልግም። ደግሞ በሃይማኖታችሁ አትነግሩ አትወዱ በቃ ሌላ ቦታ ከሰራችሁ በቂ ነው። ማንም ሆዱ እንዲንቦጫቦጭ ወይንም ደግሞ እንዲያዝንላችሁ፣ ኦኬ፣ እነዚህ ሰዎች ጥሩ ናቸው፣ ቤተክርስቲያን ሄዶ ኮ ለብሩኬ ጸልብ ለሃይሚ እንዲያማችኋል እንዴ። በመጀመሪያ የመጣሽበት አመጣጥ ልክ አልነበርም። ገባሽ አይደለም? ሲቀጥል ደግሞ አሁንም ጭራሽ መረን እየተለቀቃችሁ ነው። እኔ ቤተሰብ የላችሁም፣ እንዲ በሃይማኖታችሁ ስቀልዱ ዝም ነው የሚሏችሁ። ቀይ መስመር እንደሆነ አታውቁም ሃይማኖት

እንዴት ነው መሰላችሁ ሀይሚ ፊት የሚናገረው ሌላ ሀይሚ ልፍ ስትል የሚናገረው ሌላ ዝም ብሎ አቃጥሎ ሊደፋ ነው እኮ የምሬን ነው ምላችሁ። ወይ እንደ ወንዶቹ አይጋፈጥ ነገሩ ሁሉ ወይም ማውራት አይችል። እኔ ትናንትና እንደ ሕፃን አላችሁና ሰድባችሁኛል እኮ ለአንተ ሕፃን የሚለው ስድብ እኮ ነው የሚገባህ እንዴ። ለዛውም ደግሞ ይህ ስድብ አይደለም አስተሳሰብ። የምታወራው ሁሉ ነገር እንደ ሕፃን ስለሆነ እኮ ነው ሕፃን የተባልከው። ለዛውም የዘመኑ የዚህ ዘመን ሕፃናት ማለት ነው አስር እጥፍ ከአንተ ይሻላሉ። ገባ አይደለ? ሲቀጥል ደግሞ ትናንትና ቲክቶክ ላይ ሶሲም ዳኒም ነበሩ ቤተሰቦቼ። ሶሲ እንዲያውም ዳኒ ከምስም ድመት ብስም ይሻለኛል ያለችበት ዋርት በጣም አስቆኛል፣ ከምታስቡት በላይ ማለት ነው። እኔ አሁን ዝም ብዬ ሳስበው ከሶሲ ዳኔ ባሰበት ይመስለኛል። ለምን እንዴት መሰላችሁ፣ የዳኒ ነገር ማለት ነው። ሂዳት በለው ግን እንዲሄድ አድርገው። ሀይሚና ብሩኬን በግልጽ አያጣላም፣ ግን እንዲጣሉ የሚያደርጋቸው ብዙ ነገሮችን እየፈጠረ ነው። ብዙዎቻችሁ ሀይሚ እየበቃ ከህይወቱ አስወጥተዋለች፣ ከዚህ በኋላ ዳኒን አታገኘውም እያላችሁ ነው አደለ? እኔ ደግሞ እርግጠኛ ሆኜ የምነግራችሁ ዳኒን ታገኘዋለች። ለምን እንደምታገኘው ታውቃላችሁ? እሷ ወዳ ሳይሆን ዳኒ ራሱ እንዴት ነው ዞሮም ተጠምዞም ሀይሚ ጋር ይሄዳል። አሁን አስከፍቼሻለሁ ይቅርታ ልበልሽ በሚል ሰበብ ሀይሚን ሀይል ያገኛታል ታ ያላችሁ ቤተሰቦች የምሬን ነው መነግራችሁኝ እና አሁንም ከሀይሚ ህይወት መቼም የመውጣት ሀሳብ እቅድ የለውም ነገር ግን መቼ ነው የሚወጣው ካላችሁ ሀይምና ብሩኬ ሲታረቁና አንድ ሲሆኑ ለዚህ ደግሞ ሀይሚም ብሩኬን ተመካክራችሁ መታረቅ አንድ መሆን አንድ ላይ እንደ እንደድሯችሁ በፍቅር መምጣት ነው የሚጠበቅባችሁ እንደዛ ካልሆነ ዳኒ እኔ አስራችሁ ብጎትቱት ራሱ የሚወጣ አይመስለኝም ከእናንተ ህይወት ውስጥ ማለት ነው እንዲሁም ሰው ሴት ይቻላል ውጭ ካላችኋት የምትወጣ አይነት ሴት ናትኝ እና እኔ በጣም ነው የገረመ ዛሬ ዘፈኑ ምናምን ስሰማና ሳየው ማለት ነው በጣም አበሳይቶኛልም ገርሞኛልም። የትናንትና ወሬው ደግሞ ብዙዎቻችሁ በትኩረት ነበር ያያችሁታ ወይ መቻችሁ። እንዲያውም ሜካፕ ራስ ተቀብቶ ነው የመጣላችሁ ማላችሁና አወራሩ መግቢያው ራሱ ያንንም ያዘለቀቅ ያንንም ያዘለቀቅ፣ እኛንም ኦዲየንሲንም የብሩኬንም ቤተሰብ ሀይሚንም ብሩኬንም ሶሲን እንደ እኔ ግራ ገባኝ። ልጁ ጠጥቶ ይሁን እንደ የመጣው ምናምን ሁላ እያልኩ ያልኩ ነበር። ለማኑም ቤተሰቦቼ ማታ እንገናኝ። ላይክ እና ሸር ሰብስክራይብ ማድረግ አይረሳ፣ አበባዬ